ብሩኬ በድንገት ካለበት ቦታ ፖሊስ ይዞ መጣ። ዝና ሞገስን አፈር ደም አስበላው። ሞገስ የሉላን የፍች ወረቀት አስፈርማለሁኝ ብሎ ተፍ ተፍ ሲል፣ ዝና ደግሞ ምንቸገረህ! በእንደዚህ አይነት መንገድ እኮ ስትመጡ በጣም ደስ ይለኛል፣ እፈርምልሃለሁ እና ና ቶሎ አንደን እጄን ፍታኝ ብሎ ሲለው ሞገስም ደግሞ ውስጡ በደስታ ተሞልቶ እፈታሃለሁ፣ ግን እዚህ ወረቀት ላይ ባትፈርም ውርድ ከራሴ፣ የበፊቱ ፈሪና ቦቅቧቃው ሞገስ የለም። መሽን ያህን ነው የምበጥስልህ ብሎ አስፈራራው። ዝናም ደግሞ እጁን እስከሚፈታው ድረስ ስለቸኮለ ምንም መናገር አልፈለገምና፣ ችግር የለውም፣ ደስ እያለኝ ነው እምፈርምልህ። ሞገስ እውነትም ተለውጠሃል በጣም እውቀት አንጥተሃል እያለ ማሞገስ ጀመርና፣ ብሩኬ ደግሞ ምሳሌ ካለችበት አደጋና ስቃይ አውጥቶ ወደ ቤት ከወሰደ በኋላ ቅድስት ዝና የታገተበትን ቦታ ስትነግረው አፈር ደም ለማስበላት ፖሊስ ይዞ ሄደ። ብሩኬ ደግሞ እዛ ድርስ ከማለቱ ዝና እጁን ከሰንሰለት ተፈቶ ሞገስን ግንባሩን ሲለው፣ ወደ መሬት ተደፋ ሞተ። ያሳዝናል። የሉላን የፍች ወረቀት አስፈርማለሁኝ ብሎ በዝና እጅ መጥፋቱ እጅግ በጣም ያሳዝናል። ብሩኬ ደግሞ እስከ ዛሬ ድረስ የትና ምን ላይ እንደነበረ እውነታውን ለፖሊሶቹ ከተናገረ በኋላ ፖሊሶቹ እርምጃ ወደ ዝናና አካሌ ሞሴሳ ላይ ለመውሰድ ወሰኑ። ልብ የሚሰብረውና የሚያሳዝነው ነገር ቅድስት ብሩኬንም አጣች። ምሳሌም ከቤት ወታ የታገተች ጊዜ በቃ እኔ ወደ አገሬ መሄድ እፈልጋለሁ መድብል ይቅርታ፣ እዚህ ቤት ለረጅም ጊዜ የተቀመጥኩት ጋሽንና ምሳሌም ብዬ ነው። የአደራ ልጄን አንተ ዝናን አስፈትተህ ምሳሌን ማስለቀቅ እየቻልክ ዝናን አግተህ ግን ሁለታቸውንም አጣ ናቸው እንዴ? ቅድስት፣ ምን እያልሽ ነው? እኔ እኮ ለምሳሌ ብዬ ነው እንደዚህ እየለፋሁም ያለሁት። አውቃለሁ፣ ስሜቱን እረዳሻለሁ። አንችም ደግሞ እኔ እንድትረጅኝ እፈልጋለሁ። ምሳሌ ያለ አባት ማደግ አታሳዝንሽም እንዴ? ይህው አባትሽ ውጭ አገር ህዶ ነው ብለን ስላልናት እንጂ የአባቷን ስቃይ እየሆነ ያለውን ነገር ብታቅ ምን ያህል እንደሚከፋት ተረድተሸዋል እንዴ አላት። ከዛ አራት ታስብ እንዴ ምንም ቢሆን እኮ ሞገስ ይኸው ከሉላ ጋር ፍቹን ለማጽደቅ ደፋ ቀና እያል አደል እንዴ እንኳን የምሳሌን ህይወት ለማትረፍ ብሩኬ የሞት ሂዳን የምናውቀው ነገር የለም ምሳሌ ከታገተችበት ትፈታና ወደ ክፍለ ሀገር ይዣት ልሄድ እባክህ መድብልሽ በለኝ ያደራ ልጄን በልቼ እድሜ ልኬን ሳለቅስና ስጨነቅ መኖር የለብኝም ጋሽ እኮ አደራ ብሎኛል ምሳሌ ና አደራ ማንም የላት ብሎኛል። ተው ግድየለህም፣ ልለምንህ እያለች ብትለው በፍጹም ሊሰማት አልቻለም። ቅድስት እንግዲህ ማህሌትና ዝና እግር ላይ ተደፍታ ምሳሌ ያለችበት ቦታ ላይ ስጡኝ፣ አትርፉልኝ እያለች እየለመነች ነው። ማህሌት ምን አለች? መድብልን በመርዝ ከደፋሽልኝ ምሳሌ ያለችበት ቦታ አመጣልሻለሁ ብላ አለች። ዝናም ደግሞ ቅድስት ተደፍታ እግሩ ላይ እያለቀሰች ና እየለመነች ስታይ ከት ብሎ ሳቀ ማለት ነው። ይገርማል። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅ ና ልብ አንጠልጣዩ የምሳሌ ድራማ እንደ ቀጠለ ይገኛል። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። እጅግ በጣም ተወዳጁ የምሳሌ ድራማ እንደ ቀጠለ ይገኛል። ምሳሌ በምታገቷ ሁላችንም ደብሮናል። ብሩክ ደግሞ ካለበት ቦታ ቢመጣ ኖሮ ዝናና ፍንጫ ፍንጫውን ብሎ ይደፋው ነበር። ሞገስ እንግዲህ የሉላን የፍች ወረቀት ይዞ ሄዶ ፊት ለፊት ሞገስ ከዝና ጋር ተፋጠጠና፣ ስማ አሁን በስነ ስርአት የማትፈርም ከሆነ የሽንት መሽኒያህን ቆርጭ አሳርፍልሃለሁ አይ የምትል ከሆነ ደግሞ የራስ ጉዳይ ብሎ አስፈራራው ማለት ነው። የዝና ነገር እንግዲህ ዝና አጋጣሚውን ተጠቅሞ እጅን ፍታኝና በአንድ እጄ ልፈርምልህ አለው። ሞገስ የዋሁ ደግሞ የዝና እጅ አንደኛውን ሲፈታው ወረቀትና እስክርቢቶ ሲሰጠው፣ ዝና አንድ እግሩን አነሳና አፈንጫውን ሲለው ሞገስ ወደኋላ ድፍት ብሎ ቀረ። ሉላ ከምን ጊዜውን በላይ በጣም ደስተኛ ነበረች። እሱ ምንድን ነው ሞገሴ፣ በቃ ዛሬ እኮ የመጨረሻ ነው። እኔ የዝና ህጋዊ ሚስቱ መሆኑን አውቃለሁ። በሰላም ፈርሞ እንትን ካለኝ እኔ፣ እናንተ በደስታ እንኖራለን። ከፈታይ ደግሞ ሀብትና ንብረት መጠየቅ እፈልጋለሁ ብላ አለች። ሞገስ ተገረ ተገረመና አረ፣ ተይ ሉላዬ፣ ተይ። አሁን አንቺ የሚያሳስብሽ ገንዘብ ነው እንዴ? እኔ እኮ ገንዘቤ ባይታገር ኑሮ ለሁላችን የሚበቃ ነበረ። ይልቁንስ ገንዘቤ እንዲለቀቅልኝና የታገደው ግዳቱ እንድነሳ ብዙ ጠበቆች አናግሬ ነበርና እሱም ቀጠሮ ላይ ነው። እግዱ ከተነሳ አይዞሽን፣ ይውድ ሁላችንም በፍቅርና በደስታ የራሳችን ቤትና መኪና ኑሮን በጥሩ ነገር እንኖራለን፣ አታስቢ እያላላት ከዛ እሺ አመሰግናለሁ የኔ ሞገስ ብላለች። አይ የኔ ሞገስ አትበይም፣ የልቤ ሰው ብለሽ ብትይኝ በጣም ደስ ይላል። ምን አለ መሰለሽ፣ ትዳርም ይጠፋል፣ ፍቅርም ይጠፋል፣ ስምም ይጠፋል። ልብሽ ላይ ካስቀመጥሽ ግን መቼም ይሁን መቼም የልብ ሰው መድብልም ለዛ ነው ቅድስት እባክሽ አታልቅሽ፣ እውነቴን ነው ምልሽ፣ ቃል እገባልሻለሁ ብሩኬና ምሳሌ ምንም ነገር ሳይሆኑ ካሉበት ቦታ ላይ ዝናን እየተጠቀምኩኝ መንጋጋውን ይዤ እንድትገኝ አደርጋለሁኝ ብሎ ቃል ገባላት። ሆኖም ግን ቅድስት ከማልቀስና ቤቱን ለቆ ከማውጣት ውጭ ምንም አማራጭ የለኝም ብላ ተናገረች። ወደ ማህሌትና ኤፍራታ ላይ ስንሄድ ደግሞ ኤፍራታ ካሌብ ሞሴሳ ይገለኛል ወይንም ዝና ከወጣ በህይወት የመኖሬ እድል የለኝም፣ አለቀልኝ፣ በቃ መሞቴ ነው እያለች በጭንቀት እያበደች ትገኛለች። ማህሌት እባክሽ እባክሽ፣ ምንም ቢሆን ታናሸትሽ ነኝ፣ አሳልፈሽ ለጅባ ትስጭኝ እኔች ማናለኝ እያለች አለቻት። የራስሽ ጉዳይ ኤፍራታ፣ ይህም ማሰብ ነበረብሽ። አሁን ከዝና የበለጠ ካሌ ሞሲሳ ከያዘሽ አንገትሽን አንጠልጥሎ ወደ ሰማይ እንደ ዶሮ እንደሚደፋሽ እወቂ አለቻት እባክሽ ማህሌት እኔ ምንም ነገር አልፈልግም ግን አሁን ምሳሌ ንገሏት ይሆን እያለች መጨነቅ ጀመረች ቆይ አንቺ የጤናሽ ነገር ያሳስበኛል እንዴ ምሳሌ ገድሏት አልገድሏት ምን አባሽ ታደረግልሻለች ያንቺ ጦስ እንደሆን እስከኔ ነው ይዞ የሚሄደው አየሽ ኤፍራታ፣ አንድ ነገር ስታደርጊ እኔ ማማከርና መናገር እንዳለብሽ ወቂ አለቻት። ኤፍራታ ከሚባለው በላይ በፍራቻ ሙልት ብላ ዝና ከወጣ አለቀልኝ እያለች ነው። አይዞሽ ምሳሌ ስላለች ዝና ምንም ሳይሆን ከዛ ቦታ ይወጣል። ሉላም ሞገስ ካሁን ካሁን አስፈርሞ ይመጣል ደስተኛ ሆናለሁ፣ ካሁን በኋላ የነጻነት ትዳር እኖራለሁ ስትል ሞገስ ያጋጠመውንና የደረሰበትን ችግር ብታይ ኖሮ በጸጸት አለንጋ ትገረፍ ነበር። ሉላ ስቃይ የበዛባት ቅድስትም እንግዲህ ምሳሌን ከልጅነት ስሰውቀት ድረስ በህመሟ ስትሰቃይ በህመሟ በቅርብ ጊዜ ያ ሁሉ መስዋዕት ተከፍሎ ብትድን፣ አሁን እችን ህፃን ልጅ እያገቱ የሚያሰቃያት አባሷን እንደፈለጉ እያደረጉ የእሷ አልበቃቸው ብሎ እሷንም ደግማት የምሳሌ ጣፈንታ በጣም ያሳዝናል እኮ ዳጣዬ እያለቻለች። አለች ኤፍራታና ማህሌት። አሁንም ብዙ ያለመግባባት ችግር ሲገጥማቸው፣ ማህሌት ደግሞ ከካሌብ ሞሴሳ ጋር እያወራች እሺ መጥቼ መረጃዎቹን ልስጥፍ እኔ የምለው ዝና ምን አይነት ገገማ ነው ከአንቺ ጋር ስራ የሚሰራው? ማለት ከእኔ ጋር እንደዚህ አይነት ጨዋታ የምትጫወች ከሆነ መጨረሻሽ አያምርም። የምትታዘዥውን ማድረግ ነው አለብሽ። አሁን ዝናን የሚያውቁት ሰዎች እና ዝና ዝህ ቦታ ነው ይሆናል ብለው የሚሉትን ሰዎች የምታቂው መረጃ ካለ አጣርተሽ እንድታመጭ እፈልጋለሁ። ከምሳሌ ውጪ እነሱ የሚያስቡላትና የሚወዱላት ሌላ ሰው አለ። አለች። ማናት የቤት ሰራተኛ ቅድስት? ምን አይነቷ ደንቆሮነሽ ቆሮነሽ ለወንድሙ ልጅ ለምሳሌ መስዋዕትነትና ዋጋ ያልከፈለ ሰው ቅድስትን የአንድ ቤት ሰራተኛ ታገተች አልታገተች የሚለውጠውና የሚቀይረዋል እንዴ ብሎ ተቆጣት። ውድ የስጦታ ሚዲያ ቤተሰቦች ቻናሉ ላይክ ሰብስክራይብ እያደረጋቸው አበረታቱንም። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወረሀመቱላሂ ወበረካቱ።